በዛሬው ትምህርታችን ወይም ቪዲዮችን ደግሞ የምንመማረው ለማንበብም ሆነ ለመጠቀም በጣም ቀላል የሆኑ የእንግሊዝኛ ንግግሮችን እንዴት በቀላሉ ማንበብና በአማርኛው ትርጉማቸውን መተርጎም እንደምንችል እንመማራለን። ከእናንተ የሚጠበቀው ትምህርቱን ወይም ቪዲዮን ሳታቋርጡ እስከ መጨረሻው ድረስ መከታተል ነው የሚሆነው። እንደዛ ከሆነ ጥሩ ነገር ታገኙበታላችሁ። ወደ ትምህርቱ ነች። ኦኬ፣ ወደ ዛሬው ትምህርታችን ስንሄድ እንደነገርኋቸው ከዚህ ጋር ከእሱ ላይም እንደምናየው ለጀማሪዎች ቀላል የእንግሊዘኛ ንግግሮች ይላል ሰው። እነዚህ ያንዳንዱ የምታያቸውን የእንግሊዘኛ ንግግሮች እንዴት በቀላሉ ማንበብና በአማርኛው መተርጎም እንደምንችል እንማማራለን። እንጀምር። ኦኬ፣ ከመጀመሪያው ስንጀምር መጀመሪያ የምታዩት የእንግሊዘኛ ቃል ወይም ደግሞ ንግግር ምን ይላል የሚለውን ነገር ስናይ ሁሌም እንደምላችሁ እያንዳንዳቸውን ድምፃቸውን በደንብ ማወቅ ከቻለን በቀላሉ ማንበብ እና በአማርኛው መተርገው እንችላለን ማለት ነው። ኦኬ ሶ አሁን ይህም በቀላሉ ለማንበብ ምን ላደርግ እንደምታያት የመጀመሪያ የእንግሊዝኛ አልፋቤች ቴ ነች። ሁለተኛዋ ደግሞ ዩ ነች፣ ዩ ሃያ ስድስቱን የእንግሊዝኛ አልፋቤት ስናጠና ቲ እና ዩ ብለን ያጠናናቸው የእንግሊዝኛ ሌተሮች ወይም ደግሞ አልፋቤቶች በአንድ ላይ እንዴት ይነበባሉ፣ ምን አይነት ድምፅ አላቸው የሚለውን ነገር ስናይ፣ ቲዩ በአንድ ላይ ቲዩ ምን ተብሎ ይነበባል? ተ ብለን እናነበዋለን። ተ ተብሎ ይነበባል። እሺ፣ ከዛ አር ደግሞ አር እንደ ርህ ትነበባለች፣ ወይም ደግሞ ር የሚል ድምፅ ይኖራታል። ኤን እንደ ን? ቲው እንደ ተ ከተነበበ አር እንደ ር ኤን ደግሞ እንደ ን ካነበብ ነው፣ በአንድ ላይ ምን ብለን እናነባዋለን? ተ ር ን ተርን፣ ተርን ብዬ አነባዋለሁ። ከዛ እኛው ደግሞ ምን ይላል? የመጀመሪያዋ ኦ ነች፣ ከዛ ኤን ነች። ኦኤን በአንድ ላይ ኦኤን ምን ተብሎ ይነበባል? ኦን ኦን ብለን እናነባዋለን። ሙሉን ስናነባው ተርን ኦን ተርን ኦን ተርን ኦን ብለን እናነባዋለን። ተርን ኦን ማለት በአማርኛው ማብራት እንደማለት ነው። ማብራት። እሺ፣ ወደ ሁለተኛው ስንሄድ፣ ሁለተኛውን በተመሳሳይ ከመጀመሪያው ጋር ተመሳሳይ ነው። ልዩነቱ ከዚህ ጋር ብቻ ነው ማለት ነው። ከዚህ ጋር ብቻ ነው። ሶ ምን ይላልሂ እንደነገርኳችሁ ቲዩ በአንድ ላይ የመጀመሪያዋ ቲነች፣ ሁለተኛው ዩ ነው። ሶ ቲዩ ተ ተብሎ እንደሚነበብ አይተናል። ተ አር ደግሞ እንደ ር ትነበባለች ብለናል፣ እንደ ር። ኤን እንደ ን ትነበባለች፣ እንደ ን። በአንድ ላይ ተ ር ን ተርን፣ ተርን ተብሎ ይነበባል። እኛው ደግሞ ምን ይላል? የመጀመሪያዋ እንደምታዩት ኦ ነች ከዛ ኤፍ ኤፍ ይላል። ኤፍ ኤፍ ሶ ባንድ ላይ ምን ብለን እናነበዋለን? ኦፍ ኦፍ ተብሎ ይነበባል። ሙሉን ስናነበው ተርን ኦፍ ተርን ኦፍ ተርን ኦፍ፣ ምን ማለት ነው? ተርን ኦን ማለት ማብራት ነው ብለናል። ተርን ኦፍ ስንል ደግሞ ተርን ኦፍ ስንል ማጥፋት ማለት ነው፣ ማጥፋት ኦኬ፣ ይህን በዚህ ካየን ወደ ሶስተኛው ስነድ ሶስተኛው ደግሞ ምን ይለናል? የመጀመሪያዋ ሲ ነች፣ ሁለተኛዋ ኤ ነች። ሶ ሲ ኤ በአንድ ላይ ምን ተብሎ ይነበባል? ካ ሳይሆን ኮ ብለን እናነበዋለን። ኮ ተብሎ ይነበባል። ከዛ ኤልኤል ይለናል ደግሞ ከዚህ ጋር ኤልኤል፣ ሁለት ተነባቢ ድምፆች ወይም ደግሞ ኮንሶናንቶች በተከታታይ መጠዋል። ሶ ኤልኤልን እንደ አንድ ድምፅ እንደምናነባዋለን እንደ ል ይነበባል። እንደ ል በአንድ ላይ ስናነባው ኮ ል ኮል ኮል ብዬ አነባዋለሁ። ወደ ሁለተኛው ስሄድ ሁለተኛው ልክ ከዚህ ጋር እንዳየነው ተመሳሳይ ነው፣ ምንም ልዩነት የለውም። ምን ብለን እናነባዋለን? ኦፍ ኦፍ ተብሎ ይነበባል። ሙሉ ስናነባው ኮል ኦፍ call off call off ምን ማለት ነው? ማቋረጥ እንደማለት ነው። call off ስንል ማቋረጥ እንደማለት ነው። እሺ፣ ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? የመጀመሪያዋ ኬ ነች። ሁለተኛዋ ደግሞ ኢ ነች። ሶ ኬ ኢ ባንድ ላይ ምን ተብሎ ይነበባል? ኪ ብለን እናነባዋለን። ኪ እሺ፣ ከዛ ቀጣዩ አሁንም ኢ ነች ማለት ነው። ሰው ኢ ሳይለንት ነች፣ አትነበብም። ለምን በባለፈው ትምህርታችሁ ወይም ቪዲዮችን በተከታታይ እንዳየነው ሁለት ተከታታይ ቫውሎች ወይም ደግሞ አናባቢዎች ሲመጡ የመጀመሪያዋ ቫውል ስትነበብ፣ ሁለተኛዋ ሳይለንት ነች ብያችሁ ነበር። ሰው ኢን እናልፍና ወደ ፒ እንሄዳለን። ፒ ደግሞ እንደ ፕ ትነበባለች። እንደ ፕ በአንድ ላይ ስናነበው ኪ ፕ ኪፕ ኪፕ ተብሎ ይነበባል። እሺ ይሄ ደግሞ ምን ይላል? የመጀመሪያዋ ኦ ነች ሁለተኛዋ ዩ ከዛ ቲ በአንድ ላይ አውት አውት ብለን እናነባዋለን። ሙሉን ስናነበው ኪፕ አውት ኪፕ አውት ኪፕ አውት ተብሎ ይነበባል ምን ማለት ነው? መቀጠል ማለት ነው፣ ወይም ደግሞ በዚህ ቀጠል በዚህ ቀጤ ለማለት ስንፈልግ ኪፕ አውት እንላለን። ሶ ኪፕ አውት ማለት መቀጠል ማለት ነው። እሺ ወደዚኛው ስነዲኛው ደግሞ ምን ይለናል? ኤስ እንደምን ትነበባለች? ኤስ የሚል ድምፅ አላት ስ። እሺ ሲ ደግሞ እንደ ክ ትነበባለች፣ እንደ ክ። ከዛ አር እንደ ሪ ይነበባል፣ ሪ የሚል ድምፅ ይኖረዋል። ኦ ደግሞ እንደምን ይነበባል? እንደው እናነባዋለን። እንደው እሺ። በአንድ ላይ ሙሉ ስናነበው እስ ክ ሪ ው እስክሪው እስክሪው ብለን እናነባዋለን። እሺ፣ ይህኛውስ ምን ይላል? እንደምታዩት የመጀመሪያዋ ዩነች ሁለተኛዋ ፒነች። ሰው ዩፒ በአንድ ላይ አፕ፣ አፕ ብለን እናነባዋለን። ሙሉ ስናነበው እስክሪው አፕ ስክሪው ስክሪው አፕ ተብሎ ይነበባል። ምን ማለት ነው? መሰሳት ማለት ነው። ወይም ደግሞ የሆነ ስህተት ስንሰራ ስክሪው አፕ ብለን መጠቀም እንችላለን ማለት ነው። መልካም። ወደ ቀጣዩ ስንሄድ ቀጣዩ ደግሞ ምን ይለናል? ከዚህ ጋር እንደምታዩት ኤንኦ ኖ የሚል ድምፅ ነው ያለው። ኖ ብለን እናነባዋለን። እሺ። ወደዚህኛው ስንሄድ እኛው ደግሞ ምን ይላል ምን ተብሎ ይነበባል? ይሄኛው ኤስ እንደምን ትነበባለች? እንደ ሱ እናነባታለን። ሱ ሚል ድምፅ ይኖራታል። ከዛ ደብሊው ኢ ደግሞ እንደ ዉ ዉ ሚል ድምፅ ይኖረዋል። ኤ ሳይለንት ነች። ቲ እንደ ት ትነበባለች። በአንድ ላይ ሱ ይት ሱት ሱዊት ብለን እናነባዋለን ሙሉ ስናነበው ኖ ስዊት ኖ ስዊት ተብሎ ይነበባል። ኖ ስዊት ማለት ምን ማለት ነው? ጣጣ የለውም ችግር የለውም እንደማለት ነው ማለት ነው በአማርኛው። እሺ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? ከዚህ ጋርም በተመሳሳይ ኤንኦ ነው። ኤንኦ ኖ ተብሎ ነው የሚነበብ። እሺ ወደ ቀጣዩ ስንሄድ ኤምኤ ማ ተብሎ ይነበባል። ማ እሺ። ከዛ ቲቲ ደግሞ በአንድ ላይ ተ ተብሎ ነው የሚነበበው። እሺ፣ ኢ ሳይለንት ነች። አር እንደ ር ትነበባለች። በአንድ ላይ ማ ተ ር ማተር፣ ማተር ተብሎ ይነበባል። ሙሉ ስናነበው ኖ ማተር፣ ኖ ማተር፣ ኖ ማተር ብለን እናነበዋለን። ይህም በተመሳሳይ ችግር የለም እንደማለት ነው። እሺ፣ ወደዚህኛው ስንሄድ ይህኛው ምን ይለናል? ኤን ኦ ኖ ተብሎ ነው የሚነበብ። ኖ። እሺ፣ እንደገን ቲኤች አይ በአንድ ላይ ቲ ብለን ነው የምናነበው። ቲ ኤን እንደ ን፣ ጅ ደግሞ እንደ ግ። እስኪ ሙሉ የምናነበው ነ ቲ ን ግ፣ ነቲንግ፣ ነቲንግ ብለን እናነባዋለን። ነቲንግ ማለትም ምን ማለት ነው? ምንም ማደል እንደማለት ነው። ምንም ማደል ለማለት ስንፈልግ ነቲንግ እንላለን። እሺ። ይህም በዚህ ካየን ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? የመጀመሪያው እንደምታየዋት አይነች አይ አይ ተብላ ነው የምትነበብ። እሺ፣ እንደገን ኤኤም ደግሞ አም ተብሎ ይነበባል። አም። እሺ፣ ወደ ቀጣዩ ስንሄድ ኤስ አይ ሲ ተብሎ ይነበባል። እንደገን ኤን ደግሞ እንደ ን ይነበባል። እንደ ን እሽ፣ ጅ እንደ ግ፣ ኤል እንደ ል ይነበባል። ኤ ምንድን ነች? ሳይለንት ነች ወይም ደግሞ አትነበብም። እሽ በአንድ ላይ ስናነበው ሲ ን ግ ል ሲንግል፣ ሲንግል ብያነበዋለሁ። ሙሉን ሳነበው አይ አም ሲንግል፣ አይ አም ሲንግል፣ አይ አም ሲንግል ብዬ አነባዋለሁ። ምን ማለት ነው? ብቸኛ ነኝ እንደማለት ነው። ብቸኛ ነኝ ወይም ደግሞ ሲንግል ነኝ ማለት ለብቻዬ ነው የምኖረው። ብቸኛ ነኝ እንደማለት ስንፈልግ አያም ሲንግል እንላለን። እሺ፣ ይህም በዚህ ካየን ወደ ቀጣዩ እንሄድ። ወደ ቀጣዩ ስንሄድ፣ በተመሳሳይ እዚህ ጋም አይነች፣ አይ ነች አይ አይ ተብላ ነው የምትነበብ ብለናል። እሺ፣ ይሄኛው ምን ይላል? ኤች ኤ ሃ ተብሎ ይነበባል። ቪ እንደ ቭ ትነበባለች። ኢ ሳይለንት ነች። ሶ በአንድ ላይ በአንድ ላይ ሲነበብ ሃ ቭ ሃቭ ሃቭ ብያ ነባዋለሁ። እሺ ወደ ቀጣዩ ልሄድ። ወደ ቀጣዩ ሲሄድ ደግሞ ቢኦ እንደ ቦ ይነበባል። እንደ ቦ ዋይ ደግሞ እንደ ይ በአንድ ላይ ቦ ይ ቦይ ቦይ ተብሎ ይነበባል። እሺ ይህኛውስ ምን ይላል? ኤፍ እንደ ፍ እንደገን አር አይ ደግሞ እንደ ሪ ኢ ሳይለንት ነች። ኤን እንደ ን ዲ ደግሞ እንደ ድ ሙሉ ስናነባው ፍ ሬ ን ድ ፍሬንድ ፍሬንድ ብየ አነባለሁ። ሙሉ ስናነባው አይ አይ ሃቭ ቦይ ፍሬንድ አይ ሃቭ ቦይፍሬንድ ምን ማለት ነው? ጓደኛ አለኝ ወይም ደግሞ ጓደኛ አለኝ ወይም ደግሞ አለችኝ ለማለት ስንፈልግ አይ ሃቭ ቦይፍሬንድ እንላለን። አይ ሃቭ ቦይፍሬንድ ጓደኛ አለኝ ማለት ነው። እሺ፣ ወደዚኛው ስንሄድኛውስ ምን ይላል? በተመሳሳይ የመጀመሪያው አይ ነች? አይ አይ ተብላ ነው የምትነበብ ብለናል። እንደገን ኤኤም ደግሞ አም ተብሎ ነው የሚነበብ። እሺ፣ ወደዚህ ስንሄድ ኤምኤ ይላል። ኤምኤ ማ ተብሎ ሳይሆን የሚነበበው ሜ ብለን ነው የምናነበው፣ ሜ ብለን። እሺ፣ ከዛ አር አር ይለናል። አንዷን አር እናልፍና ወደ ሁለተኛዋ እንሄዳለን፣ ምክንያቱም ይቺ ሳይለንት ነች፣ አትነበብም። እሺ፣ ከዛ አር አይ ደግሞ አር አይ ሬ ተብሎ ይነበባል። እንደገን ኤ ሳይለንት ነች። ዲ እንደ ድ እስኪ ሆኖ እናነበው። ሜሬድ፣ ሜሬድ፣ ሜሬድ። ሙሉን ስናነበው አይ አም ሜሬድ፣ አይ አም ሜሬድ ምን ማለት ነው? አግብቻለሁ ለማለት ብንፈልግ አይ አም ሜሬድ እንላለን። እሺ ወደዚህኛው እንሂድ። ወደዚኛው ስንሄድ ደግሞ ይህኛው ምን ይለናል? አይ አይ ነች? እንደገን ኤኤም ደግሞ ኤኤም አም ተብሎ ነው የሚነበብ። እሺ እንደገን ዲአይ ዳይ ተብሎ ይነበባል። ዳይ። እሺ ቪኦ እንደ ቮ ይነበባል። እሺ አር ደግሞ እንደር፣ እንደር። እሺ ሲ እንደ ስ ትነበባለች፣ እንደ ክ ሳይሆን እንደ ስ። ኢ ሳይለንት ነች። ዲ እንደ ድ ትነበባለች። እስኪ በአንድ ላይ እናነበው ዳይቮርስድ ዳይቨርስድ ዳይቮርስድ። በአንድ ላይ አይ አም ዳይቮርስድ አይ አም ዳይቨርስድ ምን ማለት ነው? ፈትቻለሁ ፈትቻለሁ ለማለት ስንፈልግ አይ አም ዳይቮርስድ ብለን መናገር እንችላለን። እሺ ወደዚህኛው ስንሄድ ይህኛው ደግሞ ምን ይለናል? ከዚህ ጋር በተመሳሳይ አይነች አይ አይ ተብላ ነው የምትነበብ። እሺ ይኛውን ለማንበብ ደግሞ ሲኤ እንደ ካ እናነበዋለን እንደ ካ ኤን እንደ ን ትነበባለች። በአንድ ላይ ሲነበብ ካ ን ካን ካን ብያነበዋለሁ። እሺ ወደ ቀጣዩ ስንሄድ ኤምኤ ማ ተብሎ ሳይሆን የሚነበብ አሁን ከዚህ ጋር ማ ብዬ ሳይሆን ማነበው ሜ ብያነበዋለሁ። ኬን ደግሞ ክ ብያነባዋለሁ። ኢ ሳይለንት ነች። በአንድ ላይ ሳነበው ምን ይሆናል? ሜ ክ ሜክ፣ ሜክ ብያነባዋለሁ። ይህኛው ደግሞ አይቲ ነው እንደምታዩት። አይ ቲ በአንድ ላይ ኢት፣ ኢት ተብሎ ይነበባል። ሙሉን ሳነበው አይ ካን ሜክ ኢት አይ ካን ሜክ ኢት ብዬ አነባዋለሁ። ምን ማለት ነው? እችላለሁ እንደማለት ነው። እችላለሁ መስራት እችላለሁ ለማለት ስንፈልግ አይ ካን ሜክ ኢት እንላለን። እሺ ወደዚኛው ስንሄድ ወደዚህኛው ስንሄድ ደግሞ ምን ይሆናል? አይ አይ ነች። እንደገና ይህኛው ደግሞ ምን ተብሎ ይነበባል? ካን ብዬ አነባዋለሁ። ካን ወደዚህኛው ስንሄድ ምን ተብሎ ይነበባል? ራን ተብሎ ይነበባል። ሙሉን ሳነበው አይ ካን ራን አይ ካን ራን አይ ካን ራን ብያነባዋለሁ። ኦኬ ከዚህ ጋር ዩ ተብላ በስህተት ተጽፋለች። ኤ ነው መሆን ያለባት። ካን ሲል ሲ ኤ ኤን ነው መባል ያለበት። በስተት ነው ዩ ተብላ ዩ ተብላ የተጻፈች። ሰው ዩውን ኤ ብላችሁ አስተካክላችሁ አንብቧት። ሰው አይ ካን ራን ተብሎ ይነበባል ማለት ነው። ዩ ወደ ኤ ስትቀየር ማለት ነው። መሮጥ እችላለሁ እንደ ማለት ነው። እሺ ወደ ቀጣዩ ስንሄድ ቀጣዩ ምን ይለናል? አይ አይ ተብላ ነው የምትነበብ አይተናል። እንዲሁም ሲኤ ካ ተብሎ እንደሚነበብ አይተናል። ኤን እንደ ን፣ ቲ ደግሞ እንደ ት፣ በአንድ ላይ ካ ን ት ካንት ካን ተብሎ ይነበባል። እሺ ይችኛዋ ደግሞ ኢት ተብላ ትነበባለች ኢት ቡኑን ስናነበው አይ ካንት ኢት አይ ካንት ኢት ምን ማለት ነው አልችልም አልችልም እንደማለት ነው እሺ ወደ መጨረሻው ስንሄድ የመጨረሻው ምን ይነላል አይ አይ ነች ይህኛው ደግሞ ምን ይሆናል ኤች ኤ እንደ ሃ ነው የሚነበብ ቪ እንደ ቭ ኢ ሳይለንት ነች በአንድ ላይ ሃ ቭ have ብያነባዋለሁ have እሺ እኛው ደግሞ ምን ተብሎ ይነበባል በአንድ ላይ ዲ ኦ ኤን ኢ በአንድ ላይ ደን ደን ብለን እናነባዋለን ሙሉን ስናነበው አይ ሃቭ ደን አይ ሃቭ ደን አይ ሃቭ ደን ምን ማለት ነው ጨርሻለሁ ጨርሻለሁ ለማለት ስንፈልግ አይ ሃቭ ደን ብለን መናገር እንችላለን ማለት ነው እሺ እንግዲህ የዛሬ ትምህርታችን ወይም ቪዲዮችን ይህንን ይመስል ነበረ። ቀጣይ ደግሞ በሌላ ትምህርት ወይም ቪዲዮ እስከምንገናኝ መልካም እየተመኘውላችሁ ሰናይ ጊዜ